ሰላም ሰላም ጤና ይስጥልን። ወደ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? የህዳር ዘጠኝ የዕለተ ማክሰኞ የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ያደረሳችሁ። አብራችሁ ስትቆዩ በጋት ውሎ የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ወደ ኢትዮጵያ እየመጡ ነው። ምን ይጠበቃል በውይይታቸው? የሚል አጭር መረጃ ወደ እናንተ አድርሳለሁ። በመቀጠል በትናንትናው ዕለት የኢትዮጵያ አየር መንገድ አሁን አዝዞ በመቀበል ላይ ካላቸው ባክሎግ አለ ገና እየታዘዙ በጣም ለመረከብ ሰፊ የሆኑ ነገር ግን ዱባይ ኤርሾው ላይ ተጨማሪ 11 737 ማክሴት ጀቶችን አዝዟል በዚህም ቦይንግ ምስጋናውን ገልጿል የኢትዮጵያ አየር መንገድም የቦይንግም የኤርባስም ኩባንያ ዋና አጋር ነው ይሄ የአየር መንገዱን ተደራሽነት የአገልግሎት ጥራት የሚያሻሽል ይሆናል ምናልባት ይህም አንደኛው መረጃ ነው ሌላው የኩፕ የኮንፈረንስ ኦፍ ፓርቲ አሜሪካ አትኖርበት እንጂ በአለም ላይ ትልቁ የሆነው በአካባቢ ለውጥ ዙሪያ ላይ የሚመክረው። ኮፕ 31 32 ኢትዮጵያ እንደምታዘጋጅ ይታወቃል። በዛ ላይ ማን ያዘጋጀው የሚለው እስካሁን መስማማት አልተደረሰበትም። የጋዛ ስታቢላይዜሽን ፎርስ ወይም የሰላም ማስከበር ማረጋጋት የምንለው ሁለት ዓመት ማንዴት ያለው እሱ ትናንት ምሽት ጸድቋል። ማን ምን አለ ምንስ ይጠበቃል በሚለው መረጃ ወደ እናንተ አድረሳለሁኝ። አስቀድሜ እንዳልኩት አብራችሁኝኑ አጭር ደቂቃ ከእናንተ ጋር ቆያለው ማለት ነው። ሶ የመጀመሪያው እንግዲህ አስቀድመው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ማሌዥያ ጉብኝት እንደነበራቸው ይታወሳል። በማሌዥያ ጉብኝታቸው የማሌዥያ ኢንዱስትሪዎችን፣ የማሌዥያ የከተማ ልማትን፣ የማሌዥያ የአግሪካልቸር ልማትን መጎብኘታቸው የምታስታውሱት ነው። በተመሳሳይ እንግዲህ ምናልባት የጉብኝቱ መልስ ልንለው እንችላለን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉላቸው ኦፊሴላዊ ግብዣ ለቀጣይ ሶስት ቀን ዛሬ ነገና ከነገ በስቲያ የሶስት ተከታታይ ቀን ጉብኝት ለማድረግ የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ወደ አዲስ አበባ እየመጡ ነው። ያሉት እንግዲህ እንደምታውቁት አስራ አንድ አባላት ባሉት የአሲያን የሚባለው ወይም አሶሴሽን ኦፍ ሳውዝኢስት ኤዥያን ኔሽንስ በጣም ፈጣን የሆነ ኢኮኖሚ እድገት እያስመዘገቡ ካሉ ሀገራት አንዷ ማሌዥያ ነች። አንደኛ ቀዳሚ እድገት እያስመዘገበ ያለው ቪየትናም ነው። ከቪየትናም ጋር ኢትዮጵያ አሁንም የጠበቀ ግንኙነት መስርታለች። ሌላው የዚህ አሲያን ወይንም አሶሴሽን ኦፍ ሳውዝ ኢስት ኤዥያን ኔሽንስ የሚባለው ሌላው ከኢትዮጵያ ጋር ጠንካራ ግንኙነት ያለ ሲንጋፖር ነው። ክቡር ጠቅላይ ሚኒስትር ሲንጋፖርም ጉብኝት አድርገው ነበር። ቬትናም ጉብኝት አድርገው ነበር፣ ሃኖይ ማለት ነው። በተመሳሳይ አሁን የምላችሁ ማሌዥያ ላይ ጉብኝት አድርገዋል። ጠቅላይ ሚኒስትሩ ዛሬ የሚመጡት የማሌዥያ ጠቅላይ ሚኒስትር ናቸው። ይሄ ማለት ኢትዮጵያ የገበያ መዳረሻው በእነዚህ አስራ አንድ አባል ሀገራትን በያዘው የብሩናይ ዳሬ ሰላም፣ ካምቦዲያ፣ ኢንዶኔዥያ፣ ላኦ፣ ማሌዥያ፣ ማይናማር፣ ፊሊፒንስ፣ ሲንጋፖር፣ ታይላንድ ቲሞ እና ቬትናምን የያዘው በዚህ በዓለም በህዝብ ብዛት ምናልባት ወደ ሰላሳ አምስት ሚሊየን አካባቢ ገደማ የሚገመት ህዝብ ያለው ነው። በኢኮኖሚው ጠንካራ የሚባል አገር ነው ማሌዥያ በዓለም 36ተኛ ነው። በፐርቼዚንግ ፓወር ብታዩት ወደ 34 ይመጣል። እጅግ ፈጣን የሆነ ኢኮኖሚ እድገት እያስመዘገበ በጨርቃጨርቅ በኤሌክትሮኒክስ ምርቶች በሊኪፋይድ ናቹራል ጋዝ እና በፓልም ኦይል በማይኒንግ ትርፍ የሆነ በጣም በፍጥነት እያደገ በመሄዱ ኢኮኖሚው ባለሀብቶች ሰፊ ገበያ መዳረሻ ኢንቨስትመንት ገበያ እየፈለጉ ያሉበት ሁኔታ ነው ያለው። ሰው የእኛ የራሳችን ምርቶቻችንን የግብርና ምርታችንን፣ ማይኒንግን የማንፋክቸሪንግ ምርታችንን ከዛ ባለፈ ደግሞ ለፖለቲካል ኢኮኖሚ በአለም መድረክ ድምፃችን እንዲሰማ ድጋፍ እናገኝ ዘንድ ከነዚህ ከሩቅ ምስራቅ ሀገራት ጋር የሚኖረን ግንኙነት እንደተጠበቀ ሆኖ ባለ ሀብቶችን ለምሳሌ የቬትናም ባለ ሀብቶች በሐዋሳ ኢንዱስትሪ ፓርክ የተሰማሩበት ሁኔታ አለ። ሌሎችም ባለ ሀብቶች ኪዊ ላይ ያሉ ወይንም ምንድን ነው ለመሰማራት በሂደት ላይ ያሉ አሉ። ተመሳሳይ ማሌዥያም እንዲሁ በዚህ ውስጥ በአሲያን ውስጥ ከቬትናም በመቀጠል በፈጣን የሆነ ኢኮኖሚ እድገት እያሳየ ነው። ኢትዮጵያን እንደ ገበያ መዳረሻ ለማድረስ ፍላጎት ወይም ለማየት ፍላጎት ያለው ሀገር ነው ያለው ማለት ነው። በዚህ ሂደት የኛ ዝግጁ መሆን፣ የኢንቨስትመንት መዳረሻዎቻችንን ማሳወቅ፣ በደንብ መለየት በቂ የሆነ መዋለ ንዋይ ለመሳብ የሚረዳን ይሆናል። ምናልባት የማሌዥያ የውጭ ጉዳይ ሚኒስተር አንድ ያወጣው ጽሁፍ አለ ሚኒስትሮ ፎሪን አፌርስ ማሌዥያ የሚል ዱሪንግ ደ ቪዚት ፕራይም ሚኒስተርስ አንዋር ኢብራሂም ውል ቢ ኦፊሻል ሪሲቭድ ባይ ፕራይም ሚኒስትር ዶክተር አብይ አህመድ አሊ ኢን አን ኦፊሻል ኦል ካሚንግ ሰርሞኒ አት ናሽናል ፓላስ ቢፎር ሊዲንግ ማሌዥያን ዴሊጌሽን ሚቲንግ ቢትን ማሌዥያ ንድ ኢትዮጵያ። ሶ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቦሌ ዓለም አቀፍ ኤርፖርት ሂደው እንደሚቀበሏቸው፣ ከዛ በብሔራዊ ቤተ መንግስት ወይም በታችኛው ቤተ መንግስት ኢዮቤልዩ ላይ ኦፊሴላዊ የሆነ ታላቅ ደማቅ አቀባበል እንደሚደረግላቸው ከዛም ከጠቅላይ ሚኒስትር አንዋር ኢብራሂም ጋር የመጡ ከፍተኛ የመንግስት ባለስልጣናት፣ የንግዱ ማህበረሰብ ተወካዮች፣ ትልልቅ የሚዲያ ወይም ጋዜጠኞች፣ የሚዲያ ሰራተኞች እነኚህ በሙሉ ግንኙነት እንደሚመሰርቱ በተለይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ጠቅላይ ሚኒስትር አንዋር ኢብራሂም በሁለቱ ሀገራት በኢትዮጵያና በማሌዥያ በቀጠናዊ፣ በአህጉራዊ፣ በዓለም አቀፍ ጉዳዮች ላይ በሁለትዮሽ ጉዳዮች ላይ እንደሚመክሩ ያስቀምጠዋለ። ቦት ሊደርስ አር ኤክስፔክትድ ቱ ዲስከስ ዘ ከረንት ስቴት ኦፍ ባይላተራል ሪሌሽንስ ኤንድ ኤክስፕሎር ኒው አቬንስ ቱ ፋርዘር ስትሬንግዘን ኮፕሬሽን ኢን ትሬድ በንግድ በኢንቨስትመንት በግብርና በሸቀጥ አሸቀጥ አግሪካልቸር ን ኮሞዲቲስ በጤና በቱሪዝም በትምህርት እንዲሁም ፒፕል ኤክስቼንጅ የሰው ሀይል በመለዋወጥ ረገድ ማለት ነው። ዘቱ ሪደርስ ዊል ኦልሶ ኤክስቼንጅ ቪውሶን ሪጅናል ቀጠናዊ እና ዓለም አቀፋዊ ጉዳዮች ላይ ሀሳብ እንደሚለዋወጡ ሚቹዋል ኮንሰርን ፓርቲኩላር ዲቨሎፕመንት ኢን አሲያን አስቀድሜ ያልኳችሁ ኤዥያ የአሶሲሽን ኦፍ ሳውዚስ ኤዥያን ኔሽንስ ያልኩት ማለት ነው። የአፍሪካን ኮንቴንት ስለዚህ ኢትዮጵያ ከማሌዥያ ከቪየትናም ከሲንጋፖር ከሌሎችም ከነ ላኦስ የምታደርገው ግንኙነት ኢትዮጵያና ሀገራትን ብቻም ሳይሆን ቀጠናዊ የሆነ ቅቡልነት በተለይ በቀይ ባህር ቀጠና ለምናስበው ኢንቨስትመንት ለመሳብ ለምንፈልገው በቱሪዝም በጤና አስቀድሞ በትምህርት በተጠቀሰው ፒፕል ቶ የሰው ሀብት ልውውጥ በተለይ በአቅም ግንባታ በታለንት ትራንስፈር ከፍተኛ የሆነ አስተዋጽኦ ይኖረዋል ማለት ነው። ይሄ እንደ ቀላል የሚታይ አይደለም። በተመሳሳይ እንግዲህ በ1965 ነው ማሌዥያ አዲስ አበባ ኤምባሲ ከፍቶ የነበረው ከዛ ኤምባሲውን ዘጉት። እንግዲህ በጣም ከፍተኛ ጥረት ተደርጎ ሴፕተምበር 23 2025 ነው በባለፈው መስከረም ነው ኢምባሲያቸውን እንደገና የከፈቱ ዘንድ ኢምባሲ መክፈቱን መክፈታቸውን ተከትሎ ክቡር ጠቅላይ ሚኒስትሩ ኦፍኮርስ ቀደም ብለው ኦክቶበር 2024 ላይ ክቡር ጠቅላይ ሚኒስትሩ ጉብኝት አድርገው ነበር። ዘን ኢምባሲያቸውን ከፈቱ። አሁን ስልሳኛ ዓመት የሁለቱ ሀገራት ግንኙነት የጀመሩበት የሚከበርበት ምን ውጤት አገኘን? ምንስ ችግር አጋጠመ? ከዚህ ወዴት እንዴት እንውጣ? የኢንቨስትመንት መዳረሻዎች ምንድን ናቸው? የሚለው የሚገመገምበት ይሆናል ማለት ነው። የመጀመሪያው መረጃ ይሄ ነው። ኦፍኮርስ ሌሎች ተጨማሪ የተነሱ አንኳር የውይይት ሀሳቦችን የተገኙ የጉብኝቱን ፋይዳዎች መረጃ እየሰበሰብ ወደ እናንተ የማደርሳችሁ ነው የሚሆነው ማለት ነው። እንግዲህ የሶስት ቀን ጉብኝታቸውን ካጠናቀቁ በኋላ ጠቅላይ ሚኒስትር አንዋር ኢብራሂም ወደ ደቡብ አፍሪካ የሚያቀኑ ይሆናል። በደቡብ አፍሪካ ከነገ ዛሬ 18 ነው 19 ነገ ሮብ ሐሙስ ሲሄዱና የደቡብ አፍሪካ ፕሬዝደንት ልዩ እንግዳ በመሆን በጂቲዮኒ በቡድን ሀያ አባል ሀገራት ስብሰባ ላይ እንደሚሳተፉ ይጠበቃል። እሱን ሲያጠናቅቁ እንደገና ተመልሰው ጎረቤት ሀገር ኬንያን የሚጎበኙ ይሆናል ማለት ነው። ሶ ሶስት ሀገራትን የሚጎበኙ ነው የሚሆነው። በርናማ የሚባል ጋዜጣ፣ የኢንዶኔዥያ ጋዜጣ ኦፍ ኮርስ ፕራይም ሚኒስትር አንዋር ሊቭስ ፎር ኢትዮጵያ አዘ ፈርስት ሌግ ፈርስት ሌግ ኦፍ ስሪ ካንትሪ ቪዚት ቱ አፍሪካ በሚል ያስቀመጠው ይሄ ነው። በተመሳሳይ ኢትዮጵያ የዲፕሎማቲክ ጉብኝቶችን ግብዣዎችን አጠናክሮ መቀጠል ያስፈልጋል ማለት ነው። ምናልባት በዚሁ የቡድን ሀያ አባል ሀገራትን በተመለከተ ያው አሜሪካ እንደማትሳተፍ ይታወቃል። አሜሪካ በማትሳተፍበት ሁኔታ በሚደረገው የቡድን ሀያ ስብሰባ ደቡብ አፍሪካ አንድ አነጋጋሪ መግለጫ ሰጥተዋል። ደቡብ አፍሪካዎች አንደኛ አሁን የቡድን ሀያ ሊቀመንበር ደቡብ አፍሪካ ነች። ሶ ኔክስት ሊቀመንበር የሚሆነው የቡድን ሀያ አሜሪካ ነበር። ስለዚህ እኛ ለአሜሪካ ሊቀመንበርነቱን አሳልፈን ወይ ምንድን ነው ሂደን አሜሪካ ሂደን የምንሰጥበት ሁኔታ የለም። እነሱ ከመጡ እነሱ መጥተው መውሰድ አንድ ነገር ነው። አይ የለም፣ እነሱ ሳይመጡ እኛ ሂደን ግን እንኮ ኦፊሴሊ ሊቀመንበር ናቸው። ያው ጀ ሴርሞኒያል ነው፣ ግን የቀጣይ አዘጋጅ ፕሬዚዳንቱ አሜሪካ ነች የሚለውን ሽግግር ልናደረግ አንችልም። ይሄ ባልሆነበት ሁኔታ ወይ ተወካይ ሊልኩ ይገባል፣ አልያ ግን ተወካይ የማይልኩ ከሆነ እንዲሁ በተለመደው ያለምንም ውክልና ኦፊሴል ሳይቀበሉ ሊያደርጉ ይችላሉ የሚል የተነሳበት አለ። ተቀዛቅዟል። እንግዲህ የሩሲያም ፕሬዚደንት አይገኙም፣ የቻይናም እንዲሁ አይገኙም። ብዙዎቹ በወኪል እየተሳተፉ ያሉበት ሁኔታ ነው ያለው። እነዚህ አፍሪካነርስ ማይኖሪቲዎችን ደቡብ አፍሪካ ትጨቁናለች በሚል አሜሪካ የተወችበት ሁኔታ ነው ያለው። በሩሲያ በኩል እንደምታውቁት የኢንተርናሽናል ክሪሚናል ኮርት አባል ስለሆነች ደቡብ አፍሪካ ቭላዲሚር ፑቲን ቢመጣ እንግዲህ የማሰር አስሮ አሳልፎ የመስጠት ግዴታ አለባት ማለት ነው። ኦፍኮርስ ተቃዋሚዎች የትክክል አይደለም ከዛም ለቀን እንውጣ እያሉ እየከሰሱ ያሉበት ሁኔታ ነው ያለው። ዞሮ ዞሮ አንዋር ኢብራሂም በዛ የሚሳተፉ ይሆናል። ኢትዮጵያና ማሌዥያ በንግድ ረገድ ያላቸው እያደገ ነው ያለው፣ ግን እስቲል በባለፈው ዓመት ማሌዥያ ወደ ኢትዮጵያ የምትልከው በ246 ፐርሰንት ያደገበት ሁኔታ አለ። 446.8 ሚሊየን የማሌዥያ ገንዘብ ነው፣ ኦልሞስት ሃፍ ቢሊየን አካባቢ ነው። ይሄ የበለጠ ማደግ መቻል አለበት። ይህን እንዲያድግም ስራዎች መሰራት ይጠበቅበታል ማለት ነው። በዚህ በጂቲኒ ስብሰባ ይሳተፋሉ ያልኩትን ለማጠናከር ነው። ዞሮ ዞሮ ሳውዝ አፍሪካ ሳይድ ዘይ ዊል ኖት ትራቨል ቱ ዘ ዩስኤ ቱ አንድ ኦቨር ዘ ጂቲኒ ፕሬዚደንሲ፣ ወይ ሊመጡ ይገባል፣ አሊያ ግን ቀጣይ ዓመት የሚደረገውን ስብሰባ የፕሬዚደንት ስቴ ምንድን ነው ምልክት፣ ሴርሞኒያል፣ ቀጣይ ዓመት እንዴት ነው የሚሆነው የሚለውን እንግዲህ ዕድሜ ከሰጠን አብረን የምናየው ነው የሚሆነው። ሌላ ምናልባት ኩፕ ሰርቲዋንን በተመለከተ ኩብ 32 ያለምንም ያለምንም መንገራገጭ ያለምንም የከፋ ተቃውሞ ወይንም ሬዚስተንስ ሳይገጥማት ነው ኢትዮጵያ እንድታዘጋጅ የተመረጠችው። ነገር ግን የቀጣይ ዓመትን ኩብ 31ን ማን ያዘጋጅ የሚለው እስካሁን ከፍተኛ የሆነ እሰጥ አገባ እየተካሄደ ነው። ትናንት እንግዲህ ትናንት አንድ መረጃ ነግሬያቸው ነበረ። ወደ እናንተ ቱርክ በጋራ እናዘጋጅ የሚል ፍላጎቷን ገልጻለች ብያችሁ ነበረ። ተርኪ ፕሮፖዝድ ጆይንት ሊደርሺፕ ፎር ኩፕ ሰርቲ ወን ቱ ኢንድ ሆስቲንግ ስታንድ ኦፍ ዊዝ አውስትራሊያ፣ የሮይተርስ የመረጃ ምንጮቹን ጠቅሶ ኖቨምበር 16ን ዘግቦ ነበረ። ወይራስ አሁን ደግሞ አዲስ እየወጡ ያሉ መረጃዎች ምንድን ነው የሚለው አውስትራሊያ በፍጹም ከቱርክ ጋር በጋራ የማዘጋጀት ፍላጎት የለኝም ብላ ያስቀመጠችበት ሁኔታ ነው ያለው። እንግዲህ ይሄ ከሆነ ምናልባት የኩብ ሰላሳ አንድ አዘጋጅ ሁለቱ ካልተስማሙ ጀርመን ልትሆን የምትችልበት እድል ይኖራል ማለት ነው። አውስትራሊያ ሪጀክትስ ኦፈር ቱ ሆስት ዩኤን ክላይሜት ሰሚት ዊዝ ቱርኪ ለሞንዴ ነው ይህንን ይዞ የወጣው የፈረንሳይ ጋዜጣ ነው በ171125 ትናንት ማለት ነው እና ኢትዮጵያ ይሄ ቀላል ቀላል አሁንም ደግመዋል ቀላል ሰክሰስ አይደለም። ከ50 በላይ የአገራት መሪዎች፣ ከ50 ሺህ በላይ ተሳታፊዎች፣ ከዛ ውስጥ የፖሊሲ አውጪዎች፣ ጥናትና ምርምር የሚያደርጉ የተለያዩ ውል የሚፈጽሙ የሚዲያ ባለሙያዎች፣ ከኮንፈረንስ ቱሪዝም ባለፈት ስለ ኢትዮጵያ ከፍተኛ የሆነ ገጽታችንን የሚቀይር ነው። በዛ በቱሪዝም ኮንፈረንሱ ይህንን በትራንስፖርቱ በሙሉ የሚገኘው ገንዘቡ እንደተጠበቀ ነው። ሶ ለዛ ሀገራት ቱርክ ቱርክ ነው የምታውቁት፣ ጠንካራ ኢኮኖሚ ያለው ሀገር ነው። ተመሳሳይ አውስትራሊያ፣ ግን እጅግ በጣም አስፈላጊና ወሳኝ ስለሆነ ነው እርስ በርስ መስማማት ያልቻሉት፣ በጋራጅ ወይም ትናካሄድ እንሰዋል እና አንዳንዶቹ የኢትዮጵያን እንዲህ አይነት ሰክሰሱ ምንም እንዳልተፈጠረ ምንም እንዳልሆነ አድርገው አይተው፣ ሌላ ነገር ዝም ብሎ የሰፈር ኦፍኮርስ የምርጫ ጉዳይ ነው። ዝንብ ንብ እንዲሆን አይጠበቅም። ንብ አበባ ላይ ያርፋል፣ ዝምብ ቆሻሻ ላይ ያርፋል። ምርጫ ነው፣ ምርጫውና ያሆኑትን ነው የሚሆነው። ይሄ አሁንም ላለው በጣም ትልቅ ሰክሰስ ነው ማለት ነው። ምናልባት ያው ጀስት በግጭት የሚኖር ልክ ቅድም እንዳልኳቸው ምርጫውን ግጭት ያደረገ ጦርነት፣ የጦርነት ወሬ፣ የግጭት ወሬ ከሌለ ህልውናው አደጋ ውስጥ እንደሚገባ የሚያምን ኦፍኮርስ ህልውናውን ግጭት ላይ የተመሰረተው የህወሓት ታጣቂ አርሚ 31 እ ዘነበ ክፍ ላይ የሚባል ነው የሚመራው። አርሚ 31ን በምላዛት ግንባር ሁለት ኮሮች ወደ ጦር ግንባር ወደ ምሽግ ቆፍረው እንዲገቡ ለጦርነት ዝግጁ እንዲሆኑ ትእዛዝ አስተላልፏል። አንደኛው ኮር 312 የሚባለው ነው። ትናንት ወደ ምሽጉ ወደ ጦርነት ግቡ ብሎ ትጥቅ መሳሪያ የሰጠው ወደ ግንባር ልከዋቸዋል። በተመሳሳይ ኮርስ 311 ትናንት ምሽት እንዲንቀሳቀሱ ትእዛዝ ተሰጧቸው የተንቀሳቀሱ ነው ያሉት ሰው። ህወሓት ለጦርነት እየተዘጋጀ ነው። ለጦርነት እየተዘጋጀ ነው ስንል በራሱ የሚወጡ መረጃዎች የሚያሳዩት ይሄ ነው። ታጣቂው ደግሞ ፍጹም የመዋጋት ፍላጎት የለኝም እያለ ነው። በተመሳሳይ በራያ ግንባር አርሚ 43 እንዲሁ ለጦርነት ዝግጁ እንዲሆን የሚል ትዛዝ ተሰጥቷቸዋል። ነገር ግን በአመራሮች መካከል ከፍተኛ ግጭት እየተፈጠረ ነው። በዚህ በአርሚ 43 አመራሮች መካከል ማለት ነው። ለምሳሌ በአርሚ አደረጃጀት አዛዥ የሆነው የኮሎኔል ትንሣኤ እና በኮር አራት 31 ሽጉጥ የሚባለው መካከል ከፍተኛ ውጥረት ተነስቷል። ምንድን ነው የውጥረቱ መንስኤ? የኮር አራት 31 አዛዥ ሽጉጥ የአርሚ 43 አዛዥ የሆነው ኮሎኔል ትንሣኤ ባህራ መሬት ካለው ሀይል ጋር ይገናኛል የሚል መረጃ ለሌሎች እያሾለከ ነው። እንግዲህ አስቀድሞ የአርሚ ሀያ ስድስት ከፍተኛ ቁጥር ያለው በመቶዎች የሚቆጠሩ ታጣቂዎች ወደ ነፃ መሬት ወደ ሀራ መሬት ወደሚባለው እየሄዱ ያሉበት ሁኔታ ነው ያለው። ይሄ እንዲሆን የኮሮ አመራር ነው እየፈቀደ ያለው የሚል አለ፣ ኖ የአርሚው አመራር ነው የሚል አለ። የአርሚው አመራር ደግሞ የኮር አመራሮቹ ሰራዊቱን ካልተገባ ቦታ ከትዛዝ ውጭ አንቀሳቅሷል የሚል ክስ እየመጣ ነው ያለው። እንግዲህ አጠቃላይ ህወሓት ራሱን ለጦርነት አዘጋጅቶ ወይንም የጦርነት ዜና እየፈጠርኩኝ በጫና አንበርክቼ ፍላጎቴን አሳካለሁ በሚል እየተንቀሳቀሰ ያለበት ሁኔታ ነው ያለው። ይሄ እንግዲህ ወዴት ይወስዳል የሚለውን ኦፍ ኮርስ የትግራይ ልሂቃን ፖለቲከኞች ይሄ በቃን እያሉ ነው ጦርነቱ እንዲዋጉ ደግሞ የሚጠበቁት ደግሞ ራሱ ታጣቂዎች በፍጹም ጦርነት አንፈልግም እያሉ ያሉበት ሁኔታ ነው ያለው። እንግዲህ ሌላው የተባበሩት መንግስታት የጸጥታው ምክር ቤት ዩኤን ሴኩሪቲ ካውንስል ጋዛ ላይ የጋዛ ስታቢላይዜሽን ፎርስ ወይንም ጋዛ ውስጥ ሰላም አስከባሪ ኃይል ለማሰማራት ውሳኔ አቅርቦ አስወስኗል። በዚህ ውሳኔ ሩሲያ እና ቻይና ድምፀ ተዓቅቦ አድርገዋል። ሀማስ ውሳኔው ሙሉ ለሙሉ ሪጀክት አድርጓል። አልሀቅ የሚባል የሰብአዊ መብት ሂውማን ራይትስ ተቋም ይሄ ትክክል አይደለም፣ ሌላው ቢቀር ራሱ ጋዛን የአሜሪካ ቅኝ ተገዥ ሊያደረግ የሚችል ነው ጋዛንም እንደ ፍልስጤም የሚያይ ሳይሆን ጋዛ ስትሪፕን ለብቻ ነጥሎ ከዌስት ባንክ ወይም ከሌላ የፍልስጤም አካል የነጠለ ነው በሚል ተቃውሞ አለው። ሀማስ ሙሉ ለሙሉ ተቃውሞታል። የሀማስ ተቃውሞ ብቻም ሳይሆን ራሱ የእስራኤል መንግስትም ተቃውሞ አቅርቧል። አንደኛ በሂደት ወደ ቱ ስቴት ሪዞሉሽን ሊደርስ ይችላል የሚል ስቴትመንት አለው። በሪዞሉሽን ውስጥ እሱ መውጣት አለበት የሚል ተቃውሞ አላቸው። ይሄ ወዴት ያደርሳል የሚለው እንግዲህ አብረን በጋራ የምናየው ነው የሚሆነው። ዝሮ ዝሮ ለሁለት ዓመት የሰላም አስከባሪ የሚሰፍር ይሆናል። የሰላም አስከባሪውን በበላይነት የምትመራው አሜሪካ ትሆናለች። በሰላም ማስከበሩ ላይ የበላይነት የሚኖራቸው ወይንም የሚሳተፉትም ሶሪ በእስራኤል በኩል ፈቃድ ያገኙ ሀገሮች እንደሚሆን ነው የሚጠበቀው። ሌላው ምናልባት ከዚህ ከትዊተር አንጻር አንድ መልካም የሚባለው ዜና የመጣው ትዊተር እያንዳንዱ ተጠቃሚ የት ሀገር እንደሚገኝ መረጃ እንደሚገልጽ ልክ ልክ ከታች ለምሳሌ አሁን ቪቪድ የሚባል ለምሳሌ ትዊተር ቢኖር ያ ቪቪድ አይ ሃብ ኔቨር ቢን ፕራውደር ቱ ቢ እስራኤሊ አለ እስራኤላዊ በመሆኔ። ወይ ለምሳሌ ጀስት የሆነ ሰው እኔ እስራኤላዊ በመሆኔ እኮራለው ወይ እስራኤላዊ በመሆኔ አፍራለሁ ብሎ ቢለጠፉ ከታች ሪደር ሳድ ኮንቴክስት የሚል ተጨምሮ ዚስ አካውንት ኢዝ ራን ባይ አሾቲሽ ሹክላ አን ኢንዲቪጁል ፍሮም ኢንዲያ ወይ ለምሳሌ ኢትዮጵያ ዝ ኒርትዮር ቦርደር የሚል ዘመቻ ተከፍቶ ነበር፣ ታስታውሱ ከነበረ ኤክስ ላይ እና ኢትዮጵያ ዝ ኒርትዮር ቦርደር ያኔ የጃንዋሪ ትዌንቲ ትዌንቲፎር ስምምነት ኢትዮጵያ ከሶማሊላንድ ጋር የባህር በር የማግኘት ስምምነት በሊዝ ሲፈረም ኢትዮጵያ ዝ ኒርትዮር ቦርደር ሰይኖይቱ ኢትዮጵያ የሚል ዘመቻ ተከፈተ። ያ ዘመቻ አናሊሲስ ሲሰራ በዚያ የትዊተር ዘመቻ ሰባ ስምንት ፐርሰንት የተሳተፉት አዲስ አበባ የነበሩ ናቸው። እነማን ናቸው ማለት ነው። በሌላ መልኩ ወይም ኤምባሲ አካባቢ ያሉ እነዚህ ባንዳዎች እንደተጠበቁ ነው። በስደተኛ ስም ወይም ስደተኛ ሆኖ ኢትዮጵያ ውስጥ የመጡ የሻቢያ ተለላቂዎች፣ የሻቢያ ማደጎች እራሱ ኤርትራውያን አሉበት ማለት ነው። መሸፋፈን ሳያስፈልገው ሰው ግጭት የሚቀፈቅፉ ኢትዮጵያ የጋራችን ኤርትራ የግላችን የሚሉ ተሰደናል ተገፍተናል ጥገኝነት እንጠይቃለን ብለው ሲያበቁ ነገር ግን ፕሮ ገቨርመንት ፕሮ ሻዕቢያ የሆኑት ይህንን ለማወቅ እጅግ በጣም ወሳኝ ነው ማለት ነው። ምክንያቱም ኢትዮጵያ ዝኒርቶዌር ቦርደር አስመራ ላይ የሆነ በደቂቃ ሳንቲም እየከፈል ክሱንራ ልታደርጓችን ነው ኮኔክሽን አቶል ያን ያንን የሚጽፍ ሞባይሉ ላይ ስራ ብሎ የሚጽፍ የማና ነው። ለየማነ መንግስትነት ማለት በቃ ጀስት ለዚህ ምላሽ መስጠት ነው። ወል ይሄ ትክክል ነው ትክክል አይደለም እያልኩ አይደለም ሰው፣ ይሄ መደረጉ በጣም የኤለን መስክ ጥሩ ውሳኔ ነው። ሌላ ምናልባት የእስራኤላውያን የሚጽፉትን ኮንቴንት ትራንስሌት ማድረግ ሲስተሙ እንዲያቆም ተደርጓል የሚል እየወጡ ያሉ መረጃዎች አሉ። በተመሳሳይ አህራም ኦንላይን ዛሬ ባወጣው መረጃ የግብፅና የሳውዲ አረቢያ የባህር ኃይል ልምምድ በባለፈው ይሄ ቀዩ ማዕበል ስምንት በሚል ሳውዲ አረቢያ ላይ ሲደረግ የነበረው መጠናቀቁን ገልጿል። ግብፅ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ ናቸው የተሳተፉ። ኤርትራ እና ሶማሊያ አልተሳተፉም። አዲስ መረጃ አለ። የሃኒሽ ዚ ሰኮትራ የሚባል ደሴት ላይ እንዲሁም የመን አካባቢ አለ ወታደራዊ ጣቢያዎች እየተገነቡ መሆኑን እሱን በደንብ አድርገን በመረጃ በጋትለታዊ ለታዊ ምሽቱን እናንተ የማድረሳችሁ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ